ስለ ነበረበት ነገር ግን የለም። ምን አልሽ? አንድ ጊዜ አንድ ጊዜ አብሽ። እሺ ወይ አንድ ጊዜ እሺ፣ እሺ። እቺ ቃል ኪዳን እንዴት ነሽ? እግዚአብሔር ይመስገን ሁሉ መልካም። እግዚአብሔር ይመስገን አለው። እሺ ያው እንግዲህ ኤሚ አንቺን የሚመለከታል። እዚህ ውስጥ ያላችሁ ሁላችሁንም ይመለከታል እየሰማችሁ ቃልኪዳን፣ ነገታችን እንግዲህ ባለፈው እኛ ቤት መታ አንድ ወንድማችን በኢሞ ተዋውቋት ቤተክርስቲያን የማገለግለው የቤተክርስቲያን ሰው ነኝ ብሎ ነይ ምሳ እንብላ ሆቴል እኒል ብሎ ይዟት ሂዶ አስገድዶ ደፍሯት ከእሷ ሁለት መቶ ድራም ተቀብሎ ሂጂም አትሂጂም ሳይላት እዛው በተቀመጠችበት ሆቴል ጥሏት ሂዷልና። እና የሆኛ ጋበታ ሰው ባለበት ብዙዎቹ ታውቃላችሁ። ይህንን ታሪክ ተናግራ ልጁ ልናናግረ ሞክረን፣ አሁን ያለችበት ሁኔታ እንግዲህ ታርግዝ አታርግዝ ምንም የምናውቀው ነገር የለም። እህታችን በውስጥ መስመር ቼክ እንድትደረግ አድርገናታል። ይህንን ጉዳይ ሁላችሁም ዝም ማለት የለባችሁ ጋይስ። የሚስቁ ሰዎችን ብሎክ አድርጓቸው። ሞዴሬተሮች የሚስቁ ሰዎች እነዚህ ቤት ውስጥ ይሄ ከብሎኩ በፊት የሆነችው በኢሞተው አውቀው ከዛ ምንድነው ያደረጋት? እስኪ እኔም ልረዳው። እኔ አልሰማውም በእውነት እኔም አልሰማውም። ቃል ኪዳን ትንሽ ነገር ያለውን ያለው ነገር አስረጃቸው። በአጭሩ ደፈራት በቃ ቃልኪዳን ሚውቴሽን አይሽና ስታወሬ የነበረው ምናልባት አብረሽና ኤሚ ስላልሰሙት እኛ ሰምተናል፣ ግን እነሱን በሚገባቸው መልኩ አንቺ ብትነግሪያቸው እኛም ልንነግራቸው እንችላለን፣ ግን ከአንቺ አፍ መስማት ስለሚፈልጉ ሚውቴሽን አንስተሽ ያለውን ነገር አስረጃቸውና ተናገሪ። ምንም ሰዎች ፕሊስ መጀመሪያ ታሪኩን ስሙና ከዛ በኋላ የሚያስቅም ከሆነ ትስቃላችሁ። ጠቃላ ብሎ አይዶኒ ምንም ምንም ማለት ምንም አትሰሩልኝም፣ እኔ እኔ በእናንተ እንትን አልኖርም ብሎ ጠቅላላ። ጋይስ ይቅርታ፣ ሰዎቹ ስለመጡብኝ ሴትዮ አጠገቤ ስላለች አስረዳቸው። ታስረዳለች። ሴትዮ ጠቀማ ስላለች እንግዲህ ትውቃቸው ውቃቸው ይሄ ሙሌ አጠራ አድርገ ንገረን። ችግር የለውም እንረዳለን። ችግር የለውም ያለ በንገረን ይሞኑ በኢሞኖ ጋይስ፣ ታብታብ ኮፒ ሊንክ ይቆራረጣል አይደሉ በኢሞኖ ትውውቃቸው። በኢሞ ከተዋወቁ በኋላ ያው እንግዲህ እዚህ ያሉ ወንዶች ብዙ ጊዜ ምንድን ነው እንደዚህ አይነት ሚስኪንነቶችን እኔ ካጠገብሻለሁ፣ የህይወትሽ አጋር እሆናለሁ ግራጎኔ ልሽ በማለት በጣም ብዙ ጊዜ በትዕግስትም በአካልም የሚገናኙና መጨረሻ ላይ ግን ምንድነው ያደርጋት? ይቀጥራታል። ይቀጥራትና ሆቴል ምግብ እንብላ ብሏት ይዟት ይሄድና ቀጥታ ይዟት የሄደው ሆቴል አልጋ ከያዘ በኋላ እሷንም ካስገባት በኋላ እንግዲህ እሷ እንደተናገረችው በፍላጎቷ ሳይሆን ያለ ፍላጎቷ አስገድዶ ነው የደፈራት ከደፈራት በኋላ በጣም በሚያሳዝኑ ይይ ሙሌ ታውቀኛለህ። ያለ አንተ ግልጽ ነውልጅቴሁየቁትሁሙ ሆቴል ገባች አልክኮ አንድ ሴት ሆቴል ከገባች መኝታ ክፍል ከገባች በኋላ ምንድን ነው ያኔ ምግብ እንዲቀርብ ነው፣ ሻምፓኝ እንዲከፈት ነው። መጀመሪያ አብሪ ሰማ ከዛ በኋላ መጠየቅ ያለ። በነገራችን ላይ አንድ እንድታውቁት የሚፈልገው ነገር ምንድን ነው እንኳን ኖቴ ምንንም የማያውቁቶች እንዳሉ ይህንን ማወቅ መቻል አለባችሁ። እኛ አክቹዋሊ ስናመጣት አጀንዳ ፈልገን አይደለም፣ እዚህ ቤት ያመጣናት እራሷ ናት። ተበድያለሁ ተገፍቻለሁ ላይ መጣችሁ። ስለዚህ ኦልሬዲ ጉዳዩ አልቆ ልጁ ባጭሩ የምነግራችሁ ነገር እዚህ ሚዲያ ላይ እንዲቀርብ አድርገህ ነው ካሎ ስራ አስገቡት እዚህ ሚዲያ ላይ እንዲቀርብ አድርገህ ነው ቀጥታ ጉዳዩ ወዴት ሂዷል አባ ጋር ሂዶ ይቅርታ ይደረግልኝ እሷንም እክሳለሁ ብሎ ጥፋቱን ቃሉን አምኗል ኦልሬዲ አሁን ግን የሚያሳሰበን እኛ እሷን የምንጠይቀው ሳይሆን እች ልጅ እርጉዝ ናት ወይስ አይደለችም ነው ሚዲያ ላይ መውጣትም አልፈልግም እክሳለሁ ብሏል በምን እንደሚክስ እንግዲህ ሁለቱ ነው እያወሩ ያሉት ሌላውን ነገር ደግሞ ከእሷ ትሰማላችሁ። ግን ተበዳይ ናት ኦልሬዲ። እሷ የምትሰማኝ ከሆነ እኔ እሷ እንደጠይቅ የት ነው ያለችው? የመጀመሪያ ጥያቄ የትኛው ሀገር? ኦኬ እሺ አሁን ለእሷ ነው የምጠይቀው። እኔ ሙሌም ታውቃለህ፣ ዱባይ ሆቴሎች በስርዓቱ ኦቬስሊ ይታወቃሉ። የትም ቦታ ስለ ዱባይ ሆቴል ነው የማወራው። አሁን እኔ ጥያቄ፣ ዱባይ ሆቴል ስትገባ፣ ሆቴል ስትይዝ፣ ሁለታችንም አይዲ እንጠየቃለን። እማ ይሄ ሪያሊቲው ነው እኔ የምነግርህ። ስንገባ፣ ዱባይ አንድ አንድ ወንድ ልጅ ሴት ይዞ ከገባ ሆቴል አይዲ ይጠየቃል፣ የሁለታችንም አይዲ ይጠየቃል። የሁለታችንም አይዲ አሳይተን ነው ይዞን ክፍል የሚገባው። ሶ ይሄ ጥያቄ ለእሷ ነው፣ አይዲ እንዴት አልተጠየቀችም ሆቴል ስገባ? የዱባይን ህግ የማውቀው ያ፣ አንድ ይሄ ነው። ሁለተኛ ነገር፣ አንተ መኝታ ክፍል ይዞ ሌላውን ተወሽ፣ ሆቴል መሆኑን አትወቅ ምኑን አትወቅ፣ መኝታ ክፍል ይዞሽ ሲሄድ ሆቴል ክፍል፣ የመኝታ ቤት ክፍል እንደሆነ ታውቂያለሽ መቼም። ጃዛ ቤት አይደለም። እዛ ክፍል እንዴት ነው በሩን ካፍቶ ጊቢ ሲልሽ እንዴት ነው የገባችው? ኦልሬዲ እሺ ይሄ የሆነ ማለት እኔ የሚታየኝ የሁለቱ ስምምነት እንዳለ ነው የማውቀው። እኔ ሙሌ የሚሰማኝ ለእኔ ፊልም አድርገው ለመሰለ እኔ ዱባይ ውስጥ ኖሬ በዚህ ወጥቶ በዚህ ያልመሰለ ያልመሰለ ወሬ አልቀበልም። ምክንያቱም ዱባይ እያለሁ እያንዳንዷን ህግ አውቃታለሁ። እንዴት እንደምትሄድ እንዴት እንደምትል ህጋቸው እንዴት እንደሆነ ስለማውቀው ነው። ሶ አንደኛ ይሄ ነው። ይሄን ጥያቄ ለሷም ጠይቃት፣ አይዲ እንዴት አልተጠየቀችም? ሆቴል ስትገባ ሪሴፕሽን አለ የመጀመሪያው እንግዳ ተቀባይ፣ እዛ ጋ ነው የምትገባው የምትነጋገረው ቀጥ ብሎ ይዟት አይገባም። ይሄ እንኳን ዱባይ የሚያክል ሀገር ኢትዮጵያም እንደዛ ነው። ሆቴል ስትሄድ መጀመሪያ አልጋ የሚያከራየን ሰው ነው የምታናግረው። ይዞኝ ነው የሚገባው። አንድ ይሄ ሁለተኛ፣ መኝታው ክፍል ድረስ ሄደሽ በር ከፍቶ ሲያስገባሽ ገባሽ፣ ስትገቢ አልጋ ያገኘሽ እሷንም ጥቃት እናተ፣ እሱ ይሄንን አሁን ስለ ሆቴል ስለ ዱባይ እያንዳንዱ ነገር የምታውቁት እናንተ ናችሁ። እሱ አይደለችም። እኔ እክስ አለው ካለ ሚዲያው ላይ ለምን መውጣቱን ፈለገችው ማለት እንደዛ፣ አካላት አሁን ይኸውላችሁ ሰው መሰብሰብ ሳይሆን በጭወት በውካታ የራሳችንን የምናውቀውን ነገር መናገር ሳይሆን፣ ብዙዎቻችሁ አረብ ሀገር ላይ እንግዲህ ከነዚህ ቶች እንሻላለን ብላችሁ ነው እንግዲህ ባገኛችሁት አጋጣሚ ኢንፎርሜሽን የምትሰጡት ኤኒ አብርሽ ኦሎፍ ስለዚህ እነዚህ እህቶቻችን እንግዲህ አይደለም ሆቴል ከቤት ወጥተው የማያውቁ እህቶች እንደሌሉ ታውቃላችሁ አታውቁም አሁን መልስ ብቻ ነው የሚፈልግ ውጭውን አይተው የማያውቁ አዎ አሉ ግን ሆቴል ስሄድ እኔ ሆቴል ስገባ ሪሴፕሽን አለ ወይ ዲቤት ፕሮግራሙ ዲቤት ክርክ አይደለም። ልጅቷ ማይኩን ታነሳና የምትናገረው ነገር ትናገራለች። እኛ አንከራከር። እኔ ነው አሁን ልጅቷ የተበደለችምውን የተደረገችውን ትናገራለች እንጂ ዲቤት ወይም ደግሞ እኛ የምናውቀውን እዚህ ቁጭ ብለት ኤክስፕሬን ለማድረግ አይደለም። ከልጅቷ አንደበት እንስማና ከዛ በኋላ መጠየቅ የሚፈልጉትን ነገር ትጠይቃላችሁ። ተረጋጉ። ኳስ በመሬት እኛ ክርክር አናርገው። ኦሬዲ ልጅቷ ተናግራለች። እኛ ምን ተቀብለናታል? ያለውን ነገር እንሰማና ወደሚቀጥለው ስቴፕን የምንሄደው ጉዳዩን አሁን ከደፋሪ ጋር አንተባበር። ደፋሪ ነው እኔ አምኜበታለሁ። ሙሌ ሙሌ ሙሌ ይወል ሙሌ አንተ እኮ ነገርከን ታሪኩን ሙሌ። እሷ ባትነግረንም አንተ ነገርከን እኮ ከዚህ ሄደች። ከዛ በኋላ በኢሞ ነው የምትታወቀው። ከዛ ሆቴል ሄደች። ሆቴል በኋላ ሆቴል ሆቴል ሆቴል ሲባል ምግብ ምናምን የሚቀርብበት ነው። ከዛ በኋላ ግን ሲወስዳትና ወደ አልጋ ክፍል ሲሄድ ተመርታ ሄደ አብራ ከሄደች በኋላ ደፈረኝ የሚለው ነገር አይምሮ ውስጥ ስላልገባ ነው እንጂ ራሳችን በላመት ከመሰ ተራሱ አንስማ አንድ ሚታርጉና የራሳችን መላምት በኋላ ይደርሳል፣ ስንመክር ስንመከር። ስለዚህ እሷ ታውራ አናፍናት። ለምንድን ነው ሁሌታ ለመደበቅ የምንሞክረው? እስኪ እናዳምጥ፣ መጀመሪያ በደንብ እናዳምጥ። ያልተረዳነው ነገር ሊኖር ይችላል። ቀጥይ እናቴ፣ እህታችን ቀጥይ። ተበዳይን ለመደበቅ ሳይሆን እና ከነገረና ንአንድ ቀጥል፣ ታውራና እንሰማለን። አብርሽ እናቴ፣ ቀጥይ ቀጥይ፣ አውሪ እናቴ፣ ቀጥይ አውሪ። ውሸትም ቢሆን እኮ ያው እኛው ጋር ነው ያለችው አይደል? የትም አትልም። እኛ ከማውራታችን በፊት እሷን እናዳምጣጡ። እሺ መጀመሪያ አሁን ያነሳችሁትን ጥያቄ መጀመሪያም ተጠይቄ መልሻለሁ። እዚህ ቤት ማለት ነው እናንተ አዲስ አሁን ሆናችሁ እህታችን ያነሳችም ተጠይቄ መልሻለሁ። በመጀመሪያ ደረጃ አይዲ አለኝ የራሴ ሳይሆን የካምፓኒ አይዲ ነው። ሶ ግን አልወጣም። እኔ በወጣም እኔ ቤተ ክርስቲያን የሚሄደው እሁድ እረፍት ስላለኝ ከዛን እመለሳለሁ። ሌላ ቦታ የትም ሄጄ አላቅም እኔ ከማንም ጋር። እና ምንድነው ከዚህ ስንሄድ እኔ የአበሻ ሬስቶራንት አንድም ሄጄ አላቅም። ከዚህ እሱ ጋራ ሲሄድ እኔ አበሻ ሬስቶራን ነዋልኝ አድኝ እንጂ ይሄ ነው ይሄ ነው አላቅም። እኔ ቤቱም ምን ይመስላል ሬስቶራኑ ምንድን ነው እንደ ሀገራችን ነው አላቅም። እዚህ ሀገር ምን እንደሚመስል እኔ አብሮ ሄድኩኝ። ሲሄድ ከታች አለ፣ መጀመሪያ እንደገባ ነው መቀመጫዎች አሉ። እኔ እንዲያውም እዛም መጣ ምግብ መሰለኝ መቀመጫዎች አሉ። እዚህ ቤት ነው እንደ ሆቴሉ ብዬ እንደ እያዩ ነበረ ቁጭ አልኩትኝ። አይዲውን የተቀበለኝ እሱ ነው። ወደዛ ኮምፒተር እንትን የሚሰሩት በኮምፒተር የሚሰሩት ጋ የሄደው እሱ ነው። እኔ ምግብ ለማዘዝ ይሄድ አላቅም። ማቆ ነገር የለም። አይዲን የተቀበለኝ እሱ ነው። እኔ ቁጭ ብያለውኝ መቀመጫው ላይ። ከዛ በኋላ ወደ ሊፍት ገብተን ወደ ላይም ስንመጣ እኔ እዚህ አይደለም የላይ ነው እያልኩኝ ነው እንጂ ምንም አቀው ነገር የለም። እዛ ስንደርስ ግን በሩ ሲከፈት አልጋ ቤት ነው። ለምንድን ነው ሲያመጣኝ፣ ምንድነው ስለው ምግብ ይመጣልናል፣ እዚ ቁጭ ብለን እናወራለን አለኝ። ከዛ ነው እኔ ገብቼ ዝም ብዬ መቀመጫለሁ። ቁጭ ብዬ እያወራው የነበረው ከዛ በኋላ ሱ ሌላ ነገር ሲያመጣ ነው አልኩት። እንግዲህ የመከርኩን ልሰማኝ አልቻለም። ከዛ በኋላ ነው በኃይሉ ይሄ ነገር የተፈጠረው። ይሄ ነው ያለው ነገር። እኔ የሚያውቀው ይሄ ብቻ ነው። ከዛ በኋላ ነው እሱ ምግብ ይዤ ማታ አለው ከታች። ቆይ አንዴ ምግብ የሚጋብዝሽም ምንም ምንም ከተዋወቅሽው በኢሞ ነው አታውቂውም፣ አያውቅሽም። አንድ ቀን መቼም በኢሞ ከተዋወቅሽው በአካል ልትገናኙ የምትችሉት በአንድ ቀን ነው አይደለ? በተገናኘሽ ሰዓት ምግብም ይሁን ምንም ይሁን የሚበላው ለው ብጠጡም እንኳን መጠጥ እንኳን ብጠጡ የሚጠጣውም የሚበላውም አልጋ ክፍል ከገጠተች በኋላ ነው እንዴ። እና እስኪ ይህንን መልሽልኝ። እዛ ሬስቶራንቱ የምግብ ክላስ የለውም? እስኪ ንገሪ እኮ እኔ እሱን አላቅማ ምግብ የምመጣው እዚህ ነው አለኝ። ከዛም በኋላ ከተፈጠረ በኋላ ራሱ ምግብ ከታች ይዤ እመጣለሁ ብሎ ነው የወጣው። ምግብ ከታች ይዤ እመጣለሁ ብሎ ወጥቶ ነው በዛው የጠፋው። በሰዓቱ ለምን ለመቅሰስ አልሞከርሽም? ምን ይናት በዛ ጉድ በዛ ሰዓት ለመጮህ ለምን አልሞከርሽም? ወር ደግሞ የሆነ ነገር ለማድረግ ለምን አልሞከርሽም? እሱ ከሄደ በኋላ አይ አይ ቲንክ ህጋዊ ይነሻረል የግል አይዲ አይደለም ዞሮ ዞሮ ህጋዊ ነሽም የካምፓኒ ውስጥ ስለሆነ ዞሮ ዞሮ ህጋዊ ነው፣ ካምፓኒ አደለ። ያን ሰዓት ለምን ይሄ ነገር ለመንግስት አካል ለምን አላሳወቅሽም? እኔ ምንም አቆ ነገር የለም። ጮኬ ማነው የምደርስልኝ የሚደርስልኝ? እኔ ምንም አቆ ነገር የለም። ተደፈርኩኝ እንደዚህ እንደዚህ ያነሳው ተደፈርኩኝ መጥቶ እንደዚህ እንደዚህ ሩም አስገብቶኝ ተደፈርኩኝ ብለሽ እዛው ላሉ ሰዎች መናገር ትችያለሽ። ዱባይ በጣም ህግ ያለበት ሀገር ነው። እንኳን እንደዚህ አይነት ነገር አድርጎ ካሜራ አለ፣ ገባሽ? ምስክር ካሜራ አለ። እና ደፍሮኛል ብለሽ መናገር ትችያለሽ። ለምን ያን አላደረግሽም? ያን ሰዓት ማለት መደፈር ተደፈርኩኝ ብሎ መጠየቅ። ህጉን አላቅም ማለት እኔ እንጃ። ይከብዳል። ተናገሪ እስኪ በዚህ ጉዳይ አላልኩም። ለማንም አላናገርኩኝም። እኔ ወጥቼ ብቻ ነው። ለምን አልተናገርሽም? ምን ብዬሽ ነው የምናገረው እንዴ? ለፖሊስ መክሰስ በያለ ፍቃድ ኦኬ። ፈልገሽ ነው ታዲያ አደረግሽው? ፖሊስ የት አግኝቼ ነው የምናገረው? እንዴት ነው የአካባቢው? የለም ፖሊስ፣ አንቺ እኮ ህጋዊ ነሽ። አንቺ ህጋዊ ነሽ። በሰዓቱ መክሰስ ትችያለሽ እኮ። እንዴት ዝም ብለሽ ትውጫለሽ? ወይስ መደፈሩን ፈልገሽው ነው? ዝም ብለሽ ወደ ቤት ከሄድሽ ማለት ነው ብዬ ነው ማምነው ማለት እንደ እንደ ጠየኩሽ ጥያቄ መልስሽ ከሆነ ማለት ነው። ወዴት ብዬ ነው ሄጄ የምከሳው? ፖሊስ ደሞ ዩ እኔ እዚህ አገር ፖሊስ ራሱ እንዴት ነው እኔ አላየውም። እዛ መንገድ ላይ እኮ ፖሊስ ነፍን ያለው ስትወጭ፣ ማሪ በየመንገዱ አለ። አሁን እዚህ እንደተናገርሽ መናገር ትቺ ነበረ። እዚ አሁን አንድ ከይቅርታ ጋ ጋይስ፣ ከይቅርታ ጋ ሶሪ፣ በጣም ትልቅ ይቅርታ አሁን ልጅ እርጉዝ ናት አይደለችም? የሚለውን ነገር መፍትሄ እንስጥና ልጁ አባጋ ሂዶ ደርሶ ይቅርታ ባንዳ ነው ተናገረ። አሁን ልጅ አንተ ቤት ያለው ይ አንተ ቤት ነው ያለ ነው ለው ግን የምንጠይቀው ጥያቄ ትክክለኛ ጥያቄ ነው ሙ ቆይ አይደለም ቶ አንተ ቤት ስለመጣች ትክክል ናት ማለት አይደለም። አሁን የምትጠይቀው ጥያቄ እነሱ ወንድና እህዎች የሚጠይቋት ጥያቄ ትክክለኛ ጥያቄ ነው። ስለዚህ ይህንን ጥያቄ መመለስ ግዴታዋ ነው። ለምን ማንም ሰው የሆነ ሁሉ ዲጄ ቆይ ቆይ ቆይ፣ እሱን የያዘውና እኔ አንድ ጥያቄ አንተን እጠይቅህ ዲጄ። ሰውዬው አምኗል፣ ደፍሬ ያለው ብሏል። ሰውዬው እኮ አምኖ ሰውዬው አምኖ እኔንም ይቅርታ ጠየቀ። ታዲያ ሙሌ እሱ እንደዛ ይቅርታ ብሎ ከጠየቀ መድፈሩን ካመነ